ያንቺ ያንቺ ብላቶን ይከተላችሁ። ግን አሁን አለች፣ በሰላም አለች፣ ምንም አልሆነችም። አዎ የሰራቻትን ስራ ይቅርታ ልጠይቃት ይገባል። እሺ፣ እኮ ስለተራመደች እናትሽን ይቅርታ ጠይቃለች። ቆማ በሕይወት ስላለች እናትሽን ይቅርታት እንደጠይቅን የፈለግሽ ነው። አንድ ኔ ደግሞ ላስረዳ፣ የዛሬ ዘጠኝ አመት በመኪና ገጭተናት ፍርድ ቤት ሁለት መቶ ሺ ብር ፈርዶላት፣ እስከ ስልሳ አመት አልራመድም ብላ ፍርድ ቤት ሁለት መቶ ሺ ብር ፈርዶላት፣ ሁለት መቶ ሺ ብር ካሳ ከፍልናት፣ ለገጨናት ሁን ቆማ ትዳለች። የአልጋ ቁራኛ ለምን አልሆነችም ለምን ተሻላት ስልሳ አመት ሳይሞላ ለምን ተራመደች በግሯ አልጋ ላይ መኖር ነበረባት እኛ የከፈልነው ሁለት መቶ ሺህ ብር ለስልሳ አመት አልጋ ላይ እንድትቆይ ነበረ ስለዚህ ለምን አሁን ጀሚላ ከአልጋ ተነስታ ተራመደች ስለዚህ መራመድ ከጀመረች ሁለት መቶ ሺህ ብራችንን ትመልስልና እንደዚህ በግልጽ ፍርጥረት አድርገሽ ያስረጀን ስልሳ ከስልሳ አመት በፊት ለምን ከአልጋ ተነሳች ለምን በግሯ ተራመደች ለምን ቆማ ሄደች ስልሳ አመት ነው እኛ የከፈልንላት ለስልሳ ቆማ ነው በፊትም ቆማ ነው የምትሄደው። በፍርድ ሰዓት ራሱ እሷ ቆማ ነው የምትሄደው። ደህነኛ ምንም ነገር የለባትም እኮ ነው የምልሽ። ወረቀት የላኩልሽን ይኸው የደሴ ሆስፒታል የጻፈላት ወረቀት። እኔ ቀስ ብዬ ላስረዳሽ ነው የምፈልገው። ሀቡ እንድትረጅ እውነቱ ማለት ነው። አንቺ እኔ ማቅሽ ከማቅሽ ድረስ ከእውነት ጋር ነው የምትቆሚው። ለማንም ለማንም አታዳይም። አንቺ ማለት እኛ ሴቶች የምንኮራብሽ ሴት ነሽ። እሷንም ብለሽ አይደለም እውነቱን ነው የምታደርጊው። ወረቀቱን ግቢና የደሴ ሆስፒታል ምን ብሎ ነው የጻፈው? በዛ ሰዓት ራሱ ሙሉ በሙሉ ሙሉ በሙሉ ጤነኛ ነች ብሎ ነው የጻፈው። ግን እሷ ይላል የደሴ ሆስፒታል የጻፈው ግን እሷ አዲስ አበባ ካልሄድኩ ብላ በጠየቀችው መሰረት ወደ አዲስ አበባ እንድንሄድ ፈቅደንላታል ብሎ ጽፈንላታል ብሎ የደሴ ሆስፒታል የጻፈው። በዛ ሰዓት እራሱ በጣም ጤነኛ ነች እያልኩ ነው ሀቡዬ። ብትጎዳ እኛም የደሴ ሆስፒታል ነፃ ናት ብሎ ከጻፈላት ያንን ወረቀት ይዛችሁ ለምን ፍርድ ቤት ሄዳችሁ? ነፃ ናት ምን አለ። ስልክ እኮ ነው የምልሽ። ሄድን በቃ። እሷ እጇ ይበዛ ነው እጇ ይበዛ ነው። ምንም ማድረግ አልቻልም። ከአቅማችን በላይ ነው በቃ እጇ ብዙ ታዲያ። ለዚህ አንድ ወረቀት አለ ደግሞ የላኩልሽ፣ ህዝብ እንዲያዳምጠኝ ይፈልጋሉ። አንችም አዳምጭኝ ሀቡዬ ይውልሽ። አንድ ወረቀት አለ እሱ ጋር የላኩልሽ ወረቀት ጋር የሆቴል ሴንትራል መኝታ ቤት የሚል ሴንትራል ሆቴል እዛ ሄጄ ለስንት ቀን እዛ ቆይቻለሁ ብላ እናቴን ታስከፍላታለች። የቆየችበት ማለት ነው ገብቶሻል? ከትራንስፖርት ጋር ጋር ከዛ ሲጣራ እናቴ ደግሞ በጣም ስለተናደደችባት እስከ አዲስ አበባ ሄዳ አጣራች። የሴንትራል ሆቴልን ስታጣራ ያመጣችው ቢል፣ እኛ አልሰጠናትም ብሎ አጣርቶ መንግስት አጣርቶ ፈርዶባታል። እሷ የብር ቅጣት ራሱ መንግስት ማለት ነው። ለምን ያመጣችው ወረቀት ገብቶሻል? ሀቡዬ ተረጅኝ ሀቡ ያቀረበችው ቢል የተሳሳተ ፎርጅድ ስለሆነ ማለት ነው። እንግዲህ አስቢ ሀቡ የሆቴልን ራስ ፎርጅድ ካመጣች የሆስፒታል ማስረጃ ራጅሁ ፎርጅድ ነው የምታቀርበው እሷ። ይህን ከማድረግ ራሱ የምትመለስ ሴት አይደለችም። እኛ ኮ ያለፈ ነገር ነው ሀቡ ትተነዋል። በእውነት ነው ምል ትተነዋል። ላላ ሰተን ትተነዋል። ሁሉም ትተዋል። ፎርጅድ የሕክምና ወረቀት ለፍርድ ቤት ስታቀርብ ፍርድ ቤቱ ጅል ነው ፎርጅድ የሕክምና ማስረጃ አይለይም እያልሽ ከሆነ ፍርድ ቤቱ ነው መጠያቂ ያለበት። የሆቴሉን ራሱ እናት ክፈይ ካላት በኋላ ነው እንደገና እናቴ ስለተከራከረች ነው እንጂ ያንንም ረሳው አምነው ተቀብለዋት ነበር እና ብር እንድትከፍል ተደርጎ ነበር። እናቴ እና ሀቡ ተረጅ። ልጅቷ እንደዚህ እንደምታስቢው ቀላል ሰው እንዳትመስልሽ። እኛ የምንፈልገው ህዝብ እንዳያቃት ነው። በቃ ድራማ። አሁንም ደግሞ በባሏ ላይ መሰለኝ ነገሩ። ስለ እሱ አያገባኝም፣ ስለ ራሴ ነው። ይቅርሽለሷንትን አያገባኝም፣ ግን አንቺ ሚዲያ ላይ ያለች ሰው ነች። እስከ ዛሬ ለምን አልወጣችም? ለምን ዛሬ በምን ኪስ ይሄ ባህል ከሆነ ድንገርሽ እውነቱን፣ እኔ አንደኛ አሁን ነው ሱቄን የዘጋሁት። ዱባይ ውስጥ የራሴ ሱቅ ነበረኝ። ሱቅ የዘጋሁት እንደዚህ ወደ ሚዲያ መምጣት የጀመርኩት በአሁኑ ሰዓት ነው። ቢዚ ነበርኩ። አሁን ስዘጋ አሁን አመት ሆኖኛል። ኦክቶበር ሀያ ስምንትን የዘጋሁት ከዛ በኋላ ነው እንደዚህ ሚዲያ አንቺም ጋር ሌላም ቦታም እንደዚህ መምጣት የጀመርኩት እንጂ የሚዲያም ሰው አልነበርኩም። ግን አብሮ አደግ ያለች ኤደን ገብረ ህይወት ጋዜጠኛዋ ቢቢሲ ላይ የምትሰራው እሷን አንድ ቀን አገር በገባሁበት ሰዓት ወጥቼ እሷን ነገር እንደምናገር ልቤ ያቅ ነበር ማለት፣ በቃ እንደዛ ነበር ልብ የሚያስበው። አንድ ቀን በተየ ማለት እንትን ባልኩ ሰዓት ወጥቼ ስለ እሷ ጉዳይ ስለ እናቴም ሀቅ እንደምናገር ለሕዝብ። እኛ የተበደል ነው፣ በእሷ ብቻ ሳይሆን በመንግስትም ደረጃ ነው። ገብቶሻል? እኛን ባለማዳመጣቸው አንዳንድ ልደት ውስጥ የሚገርምሽ አብዬ አዳምጭኝ ሀቡ እናቴ ብትገባ ራሱ በጣም ነው የምታዝኘው። ልደት ላይ ስትሆኑ እራሱ ቪዲዮ ተቀርጾ ይቀመጣል ለመንግስት ለማቅረብ ገባች። ለምን ፍርድ ቤት ስትሄድ በሁለት ሰው ተደግፋ ነው የምትሄደው። ገብቶሻል። ሰው ደግሞ አይኑ የሚያየውን ነገር ነው የሚያምነው። እንደዛ ተደግፋ እንደ በሽተኛ ምናምን ብላ ስለምትሄድ በቃ ያምኗታል። እሷን ፍርድ ቤቶቹ ዳኞቹ እሷን ነው የሚያምኑት። እንደዛ እያደረገች ድረሟን ቀጥላ ነው እንትን ያለችው እዚህ እዛ ደረጃ የደረሰችው ሀቡዬ እና በዛ ሰዓት ራሱ ደህና ሰው ጤነኛ ነበረች። ወላ ሀቡ እሷ ታማ ቢሆንና ችግር ላይ ብትኖሩ እኛ ወተን የምንናገር ሰዎች አደለንም። በጣም ኮምቦልሻ ህዝብ ይ ጊዜ የኮምቦልሻ ልጆች ይኖራል፣ የኮምቦልሻ ህዝብ ያቃል፣ እሷም ራሷም ታውቃለች። አባታችን በጣም ሞፍተረም እና በጣም የሚወደድ ቤተሰብ በኮምቦልሻ ህዝብ ደረጃ አንድ ቀን ነው በአንድ ቀን ነው እኮ ሰብስቦ የኮምቦልሻ ህዝብ የሰጣት የእሷን ብር ከእናቴ ፖርሱ አደለም የተከፈለ እውነት ነው ምልሻ ብ ሁሁ በጀሚላሁተሚጀሚላ ሚውት አታብሪ ልአንጨረሽት በኋላ ይኸውልሽ፣ እንደ ፍርድ ቤቱ እዚህም የሚሰማት እድል አላገኘሁም እንዳትል፣ በደንብ ትናገር ትናገር፣ ሰብለ እስከ መጨረሻ ጀሚላ፣ ሰብለ ተጨርስ። በእናትሽ በሳይመን እናቴን አስገቢያትና ትናገር በለው። በቲክቶክ ፕሮፋይሏ የምትገባበት እኔ ትላንትና የመጣው ሰው አይደለውም። ከእሱ ጋር ምን ያገናኘኛል? አንቺ ቤት ሳያት ተናደድኩ፣ ገባሁ እንዲህ ስለሱ ምንም ማውቀው ነገር የለም። ግን እሷን ነጻ ለማውጣት የምትሞክሪው ነገር ያናደዳል። ሀቡ፣ አንቺ እኮ እንደዚህ ሰው አይደለሽም። ወረቀቱ በእጅ የሆቴል ፎርጆድ ወረቀት በእጅሽ ላይ እያለ ልኬልሻለሁ፣ በርበሻለሁ። እንግዲህ እያዳ እየተደማመጠ ሳዳምጥሻ ታዳምጥኛች ወዴት ሳይሆን በግድሻው እሚሄድ አድርጌሻለሁ አንደኛ አንደኛ ከዘጠኝ ዓመት በኋላ ቆማ ስላየሻት ሁለት መቶ ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣት አንገግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። ቤት በጤና የአንድ የዘጠኝ አለቅሽም። ስለዚህ ከዘጠኝ ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ ህዝቡ እንዲያ ስለምንፈልግ ብለሽ መጣሽ። እሺ ብዬ እድሉን ሰጠሁሽ። በጣም ጥሩ አንደኛ ፎርጂድ ወርጌ ውልሽኔ ነጥብ ይዛለሁ እያዳመጥኩሽ፣ ረጅም ሰዓት ሚውት አድርጊ ሳዳመጥሽ ነበር። አንደኛ ፎርጂድ ወረቀት ማስረጃ ለፍርድ ቤት አቅርባለች ለሚለው ጥያቄ ፎርጂድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጅድ ወረቀቱት እውነት ከሆነ ፎርጅድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባ፣ ለምንድን ነው አንዲት ሴት ግለሰብ ዛሬ ከዘጠኝ የዛሬ ዘጠኝ ዓመት

ሰብለ አንደኛ ጥያቄ ፎርጂድ ወረቀት ጀሚላ የዛሬ ዘጠኝ ዓመት የእናቴ መኪና ገጭቷት፣ የእናቴ ሚኒባስ ገጭቷት፣ ለፍርድ ቤት ያቀረበችው ፎርጂድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። ሁለት መቶ ሺህ ብር አይገባውም ነበር። ግን በፎርጂድ ወረቀት ፍርድ ቤቱን አታላ ፍርድ ቤት ለሷ ፈረደ ከተባለ አንደኛ መጠየቅ ያለበት ፍርድ ቤቱ ነው። ለምን በፎርጂድ ወረቀት በመፍረዱ። ኦኬ ሁለተኛ ፎርጂድ ወረቀት በመስጠቱ ሆስፒታሉ ነው መጠየቅ ያለበት ሁሉም ንትንብንትዶ ይሄ ኪዩባን ሆስፒታልም ጠቁር አንበሳ ሆስፒታልም ሁሉም ፎርጂ ተሰጠ ከተባለ እያንዳንዱ ፎርጂ ተሰጠ የሚባለ ሆስፒታል መጠየቅ ያለበት ሁለተኛ እናቴ ቪዲዮ ጀሚላን ቀርጻ ጀሚላ በእግሯ ቁማ መሄድ እንደምትችል ቪዲዮ አምጥታ ለ ፍርድ ቤቱ ስታቀርብ ፍርድ ቤቱ ቪዲዮውን ሊያይላት ፈቃደኛ አልሆነም ከተባለ መጠየቅ አሁንም ለምን አታይም ለምን እኩል እኩል አትፈርድም ተብሎ መጠየቅ ያለበት ፍርድ ቤቱ ነው። ሶስተኛ ብሩ ከህዝብ ከሆነ እየተሰበሰበው ራስሽ ነሽ ከኮምቦልጫ ህዝብ ነው ሁለት መቶ ሺህ ብሩ ተሰብስበ የተሰጣት ከተባለ ከኪሳቱ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ ስራ ፈቶ ቤት ተቀመጠ። ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው፣ ከእናንተ ኪስ አልወጣ። ህዝብን የከፈለላችሁ ያንን ሁለት መቶ ሺ ለምን ጥያቄውን በደንብ ይዘሽ አንድ ላይ ትመልሽኛች። ሙቱ ስለማድረግ አራተኛ በሽምግልና ስትጠይቅ እምቢ አለች ብለሻል። ግን እናትሽ ናቸው አይደል? በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ እሺ አንቺ ደውለሽ ይቅርታ ጠይቀሻት፣ የተለያየ ሚስጥር ነግረሻት፣ ያንን ሚስጥር ስታወራ እዚህ ጋ ነርቨስ ሆነሽ። ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው እኔ ሀቢባ እኔ ብዬ እስቃለሁ። ይገርመኛል እንጂ አልናደድም። ቢካዝ ዛት ኢዝ ናት ማይ ሪል ላይፍ። እነዚህ አምስት ጥያቄዎች አሁንን የሚዩት አደርጋለን። አንቺ ዋን ባይ ዋን አስረጅ በመጀመሪያ ስለ ገንዘብ አይደለም እኛ እዚህ እያወራ እያወራን ያለነው ወይ ገንዘብ ወስዳለች ትክፈለን ሳይሆን እያልን ያለ ነው። ሆቴል እራሱ ያረፈችበትን እናቴ የከፈለችበት ቢል አለ ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ ሆቴሉም ደግሞ ይሄም ቢል እኔ አልሰጠኋል እንትንም ግብር አልከርኩበትም ትክክል አይደለም፣ ተብሎ ተቀጣለች። ለምን ፎርጅድ አሰርታ ስለመጣች ማለት ነው። ቢሉ ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተል የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ በጣም ነው ማከብር። ሻጉጌ ማለት ነው ፎርጂ እንዳላሰራች አላምንኩም። ፎርጂ ልታሰራ ትችላለች። ፎርጂ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማን ነው? ፎርጂ የሰጠው ሆስፒታል ወረቀት ፎርጂ ሊሁን ኦሪጂናል፣ ማን ማጣራት የማን ስራ ነው? አንድ የህክምና ማስረጃ አምጥቼ ለአንድ የመንግስት ተቋም ሳቀርብለት ፎርጂ ኦሪጅናል ነው የማጣራት ኃላፊነት የማን ነው? አብየ ይኸውልሽ፣ አንድ ሰው አንድ በቃ ከመንግስት ጋር የሚያገናኝሽ ነገር አለ እና ያን ነገር ስታረጊ መንግስት ደግሞ አጥጋቢ ነገር ካልሰጠሽ ወደ ትሄጃለሽ። ከሀገርሽ ወጥተሽ ሄደሽ አትከሺው መንግስት እንዲ ያደርጎኛል ብለሽ ትከሻለሽ። እንደ አቡ አትከሺም። መንግስትም ደግሞ ላመነበት

እሻው አንድ ሰው በቃ እንግዲህ ከሀገሩ ወጥቶ ሌላ መንግስት ላይ መንግስትን አይከስም ብዬሻለሁ ግን አጣርቶ ደግሞ ይህን ወረቀት አሁን እጅ ወደ አንቺ የላኩትን ወረቀት የሆቴሉን መንግስት አጣርቶ ቀጥቷታል ፎርጂ ስላሰራች ተቀጣበታለች በመንግስት ደረጃ ማለት ነው ይሄ ራሱ ላንቺ አንድ ማስረጃ ነው ሴት ልጅቷ ምን አይነት ሴት እንደሆነች የመንግስትን ተይ ወደጎን በቃ መንግስት አልሰማ ካለ ወጥተን ሌላ ሀገር መንግስት ጋር አይከሰስም። ምን ማድረግ ትቻለች? ከአቅም በላይ ነው። ብዙ ነገሮች አንድ ቤት የሚመጡት የሰው ልጅ ከአቅም በላይ ሲሆን ነው የሚመጡት አይደል? ወደ አንቺ ጋር እኛም ከአቅማችን በላይ ስለሆነ በቃ ምንም ማድረግ አይቻልም። ለፈጣሪ ሰተሽ መቶ ካለ ምንም ማድረግ አይቻልም። ግን ግን ሀዊ የሆቴሉ ወረቀት ራሱ ይሄ ፎርጅ ያሰራችው ራሱ ማን ነው ስሟ የጀሚላን ጥፋት የሚያመላክት ነው። ብዙ ጥፋቶች እንዳለዋት ይሄንን እንድትረጂ ነው ከሀቡ አንቺን የምፈልገው ይሄንን ነው እንድትረጂ፣ ህዝቡ እንዲረዳ የምፈልገው። አንድ ፎርጅ እንዲያሰራ፣ ሁለት ሶስት ፎርጅ ደግሞ ሌላ ነገር ያሰራል። ይሄን ብለሽ መገመት አይጠፋሽም ሀቡ። የሆቴሉን ቴንኪ መጣሽ። የሆቴሉ ፎርጂድ እንዳሰራችሁላ የጥቁር አንበሳውንና ና የእንትኑን የህክምና ማስረጃውን ፎርጂድ በማሰራቷ እሱንስ ለምን ፎርጂድ ከሆነ እንደ ሆቴሉ አልተቀጣችበትም? ለምን አላስጠየቃችኋትም? የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ፣ ልጨርስ፣ የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ ፍርድ አለ ማለት ነው። አየሽ፣ ፍርድ ባይኖር ኖሮ የሆቴሉ ፌክ መሆኑን አረጋግጣችሁ አስቀጣችኋት። ስለዚህ የሆቴሉ ፌክ መሆኑን አረጋግጣችሁ እንዳስቀጣችኋት፣ የህክምና ማስረጃውንስ ፌክ መሆኑን አረጋግጣችሁ በህግ ለምን አስጠይቃል አስጠይቃል። ለዚኛው ፍርድ ካለ ለዚኛው ለምን የለም? በራስሽ ሽንትን ነው እየመጣው። የአንድ ሰው የሆቴል አዳምጠሽ ነው አምጥመልሽኝ። አንድ ሰው የሆቴልን ደረሰኝ ፌክ ማሰራት ከቻለ የሆስፒታልንም ማሰራት ይችላል ካልን እናንተ ደግሞ በሆቴሉ ፌክነት ከተፈረደላችሁ፣ ፌክ ነው ተብሎ ቅጣት ከተቀጣላችሁ፣ ለምን የሆስፒታሉ ፌክ ነው ተብሎ ቅጣት አልተቀጣላችሁም? እውነት ፌክ ከሆነ ይሄን መልሽ። ሚዩት ነሽ፣ ሚዩት ነሽ ማሬ፣ አቡዬ የሆስፒታሉን ማለት ነው የሆስፒታሉን እናቴ በድጋሚ ይታይልኝ በዚህ ወረቀት በመጣ ወረቀት እምነት የለኝም ብላ እኮ ጠይቃለች። ዝም እኮ አልተባለም። ይሄ ራሱ ማለት ነው ዝም አልተባለም። እንደዛ ብላ ስጠይቅ ለሁለተኛ ጊዜ ተመርምራ ወረቀቱ እንዲሰጣት በሚባልበት ሰዓት ወይ የሆነ ምክንያት ታበዛለች ወይ ምናምን ምናምን፣ እንደዛ እንደዛ በቃ ትሄዳለች እኮ እስከ አዲስ አበባ ድረስ ታቀርባለች፣ ወይ አትመጣም ለሁለተኛው ምርመራ። በቃ እንደዚህ እያለች ማለት ነው። ፍርድ ቤቱ ፍርድ ቤቱ ለሁለተኛ ምርመራ ይቀርብልኝ ብሎ ሁለተኛ ምርመራ ሳይቀርብለት የጠየቀው ሳይቀርብለት ፈረደ። ፍርድ ቤቱ ይፈርዳሉ። አሁ ይፈርዳሉ በዛ። ስለዚህ ፍርድ ቤቱ ማን መከሰስ ያለበት ሁለተኛ ማስረጃ ጠይቆ ሳይቀርብለት ያለማስረጃ ከፈረደ ለዚህ ነው እኮ ቅን ልቦች ቢመጣ በጣም ብዙ ነገር እሱ በንትን ስለሚያውቅ ራሱ፣ አሁን ራሱ እሷ ማለት ነው። በጦርነት በነበረበት ሰዓት በሀገራችን ላይ ከጦርነቱ በኋላ ሰዎች ምናምን እረዳለሁ እያለች ቪዲዮ ትለቅ ነበር። እኔ አይ ነበር ያኔ ማለት ነው። ያኔ ራሱ ኮሜንት ላይ ምናምን እሰጣለሁ ኮሜንት፣ እና አሁን አንቺ እስከ ስልሳ አመት ድረስ ክፈሉኝ ብለሽ አልሰራም የሚያልሽው ሰው አሁን ደግሞ ሚዲያ ላይ ወጣች። ጥሩ ነው ወረቀቱ በእድሜዋ ከእድሜዋ እስከ ስልሳ አመት ያኔ ስትካሰስ ሀያ ስምንት አመቷ ነው። እና እስከ ስልሳ አመት እስከሚሞላት ድረስ ስለዚህ ከፈላት ቤት ወረቀቱ ላይ የነበርኩት እስከ ሰላሳ ሁለት አመቷ ድረስ ጤንነቷ ተመልሶ ስራ ላይ መዋል ስለማትችል ስልሳ ሚሊዮን ታዩና ሰላሳ ሁለት አመታት አልጋ ላይ ስለምትል ሰርታ መብላት ለሰላሳ ሁለት አመታት ሰርታ መብላት ስለማትችል ለሰላሳ ሁለት አመታት ኖርበ አንዴ ቆይ እየተደማመጥል ሰብልዬ፣ ህዝቡም እንዲገባው ፍርድ ቤቱ ሰላሳ ሁለት አመት የምትኖርበትን ሁለት መቶ ሺህ ብር ፈረደላት። ፈጣሪ ደግሞ እንደ ዶክተር አልሆነምና ይኸውላችሁ፣ ፈጣሪ ደግሞ እንደ ዶክተር አልሆነም እና ሰላሳ ሁለት አመታት ያልገቁራኝ ያልሆነች ምች ልጅ በጊዜ ዳነች፣ በአጭር ጊዜ ዳነች። ሶ ለምን ዳነች? ይህን ማንም መጠይቅ ያለብን ይህን መጠይቅ ያለብን ፈጣሪ ነው። ለምን ሰላሳ ሁለት አመት አልጋ ላይ ሳታቆይ አዳንካት? ለምን በአጭሩ አዳንካት ብለን አንደኛ ፈጣሪን እንጠይቃለን። ሁለተኛ ፍርድ ቤቱ ለምን በፎርጅ የህክምና ማስረጃ ፎርጂን ነው ከተባለ ለምን በፎርጂ የህክምና ማስረጃ ሳታጣራ ፈረድክ ብለን ፍርድ ቤቱ መጠየቅ አለብን አይደል? ሶስተኛ ፎርጅድ የህክምና ወረቀት የሰጣት ጥቁር አንበሳ ነው ከተባለ ጥቁር አንበሳ መጠየቅ አለበት። ትክክለኛው ነገር ይሄ ነው አይደል? አሁን ያንቺ ተራ ነው ሰብል አቡዬ። ስለ ፍርድ ቤቱ ብቻ አይደለም አንቺ አሁን ማሰብ ያለብሽ፣ እሷ የምታረጋቸው ነገሮች ፍርድ ቤት ስትመጣ ተደግፋ በሰው በቃ ይታሰው መስላ ስለምትመጣ ፍርድ ቤቱ ያዝናል። ወደ እሷ ነው እንትን የሚለው ለዛ ነው በአንድ አቋም ራሱ ሲፈርዱ የነበሩት። እንደዛ እኮ ነው ሀቡ የምትመጣው። ፍርድ ቤት በሁለት ሰው ተይዛ ነው የምትመጣው። ከምራይሆነለዚህ ለዚህ እኮ ነው ፍርድ ቤቱ መጠየቅ አለበት። ምን እንዴት በስሜት ይፈርዳል ፍርድ ቤቱ? ተደግፋ ስለመጣች ብቻ እንዴት ይፈርድላታል? ፍርድ ቤት መፍረድ ያለበት በህክምና ማስረጃ ነው። እንዴት በፎርጅ የህክምና ማስረጃ ይፈርዳል? እንዴትስ ተደግፋ ስለመጣች ብቻ ልቡ ራርቶ አዝኖ ፍርድ ቤት ሰው ነው እንዴ? ፍርድ ቤት እኮ ከስሜት መውጣት አለበት አይደል በስሜት እንዴት ይፈርዳል? ብለን እኮ መጠይቅ ያለብን እኮ ፍርድ ቤቱን ነው እንጂ ይህቺን ግለሰብ አይደለም። አይደል? ፍርድ ቤቱ በመሸወዱ መጠየቅ አለበት። ተሸውዶ ከሆነ ስራውን በአግባቡ ባለመስራቱ መጠየቅ አለበት። አረ አንቺ ምን እኔ ማለት ነው፣ በኋላ ሰዎችን እረዳለው ምናምን እያለች ቪዲዮ ትለቀ ነበር። ያኔ ራሱ በጣም ጤነኛ ነች፣ ያኔ ሳይቆይ ማለት ነው፣ ከተፈረደ የመጨረሻው ከፍርድ በኋላ ቪዲዮ እንትን ላይ ወጣች፣ ሶሻል ሚዲያ ላይ ወጣች። እና ያኔም ጤነኛ ነች ነው እኔ እያልኩሽ ያለሁት። ያን ነው ያልተግባባ ነው እዛ ላይ ነው። ስለ ብሩ መከፈል ምናምን ሳይሆን ጤነኛ ሁና ነው ያን ነገር ለማግኘት ብላ እድሉን ብቻ ስላገኘች እድሉን ተጠቅማ እንደዛ እናቴን ያንከራተተቻት እንጂ ስለብሩ ብሩ ምናምን እኮ አይደለም። ሀቡኝ ይህን ስለወሰደች ሳይሆን አንቺ ቤት በሚሊዮን የሚቆጠር ነው። ሰውን ለማዳን ህዝብ የሚከፍለው መስዋዕትነት አደል። ተናገር ያለሁት ወጥቼ ለመናገር እንትን ያለኝ በቃ አጭበርብራ ታማ ሳይሆን በቃ አሁን እንደዚህ ፎርጅድ እንዳሰራችው ሌላውንም እንደዛ እያደረገች በቃ በመላ በመላ የለም ፍርድ ቤትም ስትቀርብ በሁለት ሰው ተደግፋ፣ ከመጀመሪያውም ጤነኛ ነች የሚለውን ፖይንት ነው እኔ ጋር ያለው ይሄ ነው የሚያስከፋኝ። ያስከፋኝ ነገር ይሄ ነው አቡዬ። ጤነኛ ሁላ ብዙ ነገሮችን አድርጋ እዚህ ደርሳለች፣ እንጂ ስለ ብሩ እኛ ሶስት ሽም ሶስት ሚሊዮንም ምንም እያየን ነው። አንቺ ጋር ህዝብ ሲረዳ አይደል እንዴ? አንድ ሰው እኛውን ተረድተንሻል። በደምብ ደጋግመሽ አንድ ቃል እየደጋገምሽ ስለ ሆቴል እየደጋገምሽ ስለ መደገፍ እየደጋገምሽ በትዕግስት ረጅም ሰዓት አዳምጠንሽ ተረድተንሻል። እና አንቺን ነገ መኪና ቢገድሽ ሁለት መቶ ሺ ብር ይበዛብሻል። ስለ ሁለት መቶ ሺህ ብር እኮ አይደለም የማወራሁት ስለ እሷ ድራማ ነው እየተናገርከው ያለሁት። ሀቢባ ይህንን ነው እኔ የማወራው ያለው ታመምኩ ብላ ሳትገጭ ተገጨው ነው ያለችው። አልተገጨችም አልተገጨችም፣ ተገጭታ ታከመች። አቡዬ ተገጭታ ታማ፣ የደሴ ሆስፒታል፣ ደግሞ ማስረጃው አንቺ ጋር አለ። አማርኛ ነው የተጻፈው። ሙሉ ጤንነቷ በአሁኑ ሰዓት ሙሉ ጤንነቷ የተመለሰ ነው። ግን እሷ ወደ አዲስ አበባ ላኩኝ ስላለች የእሷን እንትን በማክበር ልከና ሪፈራ አልጻፈለም። እናትሽ ግን እናትሽ ግን እናትሽ ግን እራሳቸው አዲስ አበባ እንደወሰዷት ያው ተናገሩ። እናትሽ መጨረሻ ላይ እኮ ነው አዲስ አበባ የወሰደቻት፣ መጨረሻ ላይ ይግባኝ፣ አዲስ አበባ የመጨረሻው ፓርት ስለሆነ አዲስ አበባ ላይ እናቴ ነች ሄዳ